ላይ ሰው መውደድ ምንድነው ጥፋት? እኔ አሁን አብርሽና ሮታን አያቸዋለሁ ስለሚመጡ ፍቅር ስለሚያስተምሩኝ እሺ ታዲያ ምንድን ነው? በዚህ ነገር አይደለም። እኔ ልንገርሽ፣ እኔ አንድ ጊዜ ይሄ ነገር፣ አሁን ይሄ ተቃውሞ እሷና ሩታና ብርሽ የሚባሉ ልጆች ስለሚጋቡ አይደለም ህዝቡ እየተቃወማቸው ያለው። ባለፈ ለታ ላይቭ ላይ ገብተው ነበረ ፕሮግራማችን ለእሁድ ነው። እሁድ ስንት ሰዓት ነው የሚመቻችሁ እያሉ እያሏቸው ነበረ። የአረብ ሀገር ልጆች የዱባይ ያሉት ልጆች ማለት ነው። የሚመቸን እንደዚህ እንደዚህ ሰዓት ነው፣ በዚህ ሰዓት ነው የሚመቸን ምናምን እያሉ አስተያየት እየገቡ እየሰጡ ነበረ። እንትኖ የእኛ ልጆች ማለት ነው። ስለዚህ ያንን ነገር ሲያደርጉ ምሳ ግብዣ፣ ምናምን እንደዚህ እናደርጋለን እንደዚህ እናደርጋለን እያሉ ሲሰጡ፣ ለምንድን ነው እንደዚህ የሚያደርጉት? ስራችሁን እየተዋችሁ ለምንድን ነው የምትወርዱት? ብርስ ለምንድን ነው እናዋጣለን የምትሉት? ስራችሁን ለምን አትሰሩም ነው የተባለው እንጂ እነሱ ለምን ተጋቡ አይደለም ጥያቄ። ጊዜ ለእናትሽ። ቆይ ቀስ በይ፣ እናውራ። ትጨርስ። ሩታ፣ ትክክለኛ አይደለም የምታወሪው። ትክክለኛ አይደለም የምታወሪው። እሺ ላይ አሁን ለምሳሌ ሳራ ይሄ ይሄ ማስረጃ አለኝ ስትል ሩታ ደግሞ የምታውቀውን መመለስ አለባት። አታፍኗት፣ የእውነት አታፍኗት። ሳሪ አውሪ፣ ሳሪ አውሪ። ከዛ ምን አሉ፣ እና ብርሽ ምን አሉ፣ ስንት ሰዓት ነው የሚመቻችሁ እያሉ ነበረ። ዱባይ ያሉት ልጆች እየገቡ እያንዳንዳቸው ገስት ላይ እየገቡ በዚህ ሰዓት ነው የሚመችን፣ በዚህ ሰዓት ስራ አለብን፣ ምሳ ግብዣ ወራቱ ስንት ሰዓት ይሁን ምናምን እያሉ እያወሩ ነበር። ስለዚህ ያንን ነገር ተረሱ ነው። ለምንድን ነው? እኔ ስለፈለኩ ነው። ሩታ ታውራ ትመልስላት። ሩታ ምታውቀውን ትመልስላት የሽን ጥያቄ። እኔ ደግሞ መልስልሻ አለሁ። አንደኛ እኛ አመት ከሰባት ወር እነሱን እንደግፋለን፣ እንወዳቸዋለን፣ የመምጣታቸውን ጊዜ እንጠባበቃለን። እኛ እነሱ እንዲመጡልን እኛ እንፈልጋለን፣ እንድናያቸው ሰርጋቸውን ከእኛ ከአዝናኞቹ ጋር ለማክበር አባይ ሚዲያ ላይ ሄደሽ ማድመጥ ትችላለች። የዛሬ አመት ከምናምን እኔ ዱባይ ነው ማከብረው ሰርጌን። ለምን አድናቂዎች ዱባይ ናቸው። እንደምናደንቃቸው ያውቃሉ፣ እንደምንወዳቸው ያውቃሉ። ግን እኛ ብር በምትይው እሱ ምሳ ግብዣ ምንም የተባለ እሱ ማስረጃ አጥተሽ አንቺ ሊቭ አለ ዩቱብ ላይም የተቀረጸ አለ የትም አለ። አንቺ ምሳ ግብዣ እናዘጋጃለን ያሉትን ልጆች አምጪልኝ አንቺ ግብዣ እናቀርባለን እናዘጋጃለን።

ስጦታ ማረግ እኮ ወደዚህ እኮ ልነቀነት እኮ ነው። እኔ እኮ ይኸውልህ፣ እኔ እኮ ማሚ አልጨረስኩም፣ ሀሳቤም ምን እንደምልህ እንኳን እኮ አትሰማም። ሲጀመር እኔ ያልኩት ምንድን ነው፣ ይሄንን ነገር ተንተርሶ ህዝቡ ይሄንን ነው እየተቃወመ ያለው። መርዳት የፈለጋችሁ እኮ መብታችሁ ነው። ማንም እኮ አላስገደዳችሁም። ገንዘቡ የእናንተ ነው፣ ብሩ የእናንተ ነው፣ የምታዋጡት እናንተ ናችሁ። ይሄ በራሳችሁ ነገር ታላዘ ነገ ጧት አረብ ሀገር ያሉ ሴቶች ጠቅላላ እ እኛ አረብ ሀገር ያለ ነው እኮ ለታመመ ደራሽ አለ ሁሉም ነገር ደራሽ ነው እኛም ስንወልቅ ነገ ደግሞ ያው ግን ገንዘባችሁን የያዙ ለምንድን ነው ገንዘባችሁ እንደዚህ የምታለው ነው እ አብዛኛው ተቃዋሚ ልጆቹ እንዲያችቸው ለም ከሀያ በታች እድሜ የለም የመጡት ከሀያ በላይ ናቸው እንጂ አረብ ሀገር ያሉ ከሀያ በታች እድሜ ምን ማድረግ እንዳለባቸው ብራቸው አንቺ ስለመከርሻቸው ወይ አንቺ ስላልሻቸው፣ ብራቸው ምን ማድረግ እንዳለባቸው ሁሉም ያውቃሉ። ሁሉም ያውቃሉ። አሁን ያውቃሉ። ብራቸው እኔ የመከርኩ አይደለም። እኔ የመከርኩኝ አይደለም። እኔ ነጁ ስለጠየቀች ለነጁ ነው። በምን ተነሳ ስትል በማስረጃ ነው። ለነጁ ለነጁ ማስረጃ ነው የመጣሁት። እኔ ሰማሁት አማራ ላይብ ላይ ሲወራ ያየሁትን ነው። ያማታል እንዴች

እኔ ማሜ ሩታዬ፣ ቆይ አንዴ ሞዴሬተር እሰጥሻለሁ፣ ግን ፎሎ አላረግሽም። ለምንድን ነው የምሰጥሽ ሞዴሬተር ፎሎ ሳታረግሽኝ? በእዛኛው ፎሎ አይባልም ሀሳባችን አንድ ሁሉ ፎሎ እንኳን አላረግሽም። አይታዬ በአቢባ ፕሮፋይል ነው ፎሎ። አንዱ ቲክቶኬ አቢባ አደረግሽ። ይኸው አሁን ሞዴሬተር ልስጥሽ። በቃ ተረጋጊ ማሬ። አሁን ይኸውላችሁ፣ እኔ ለምንድን ነው እንደዚህ ገዝት ገብተሽ የእነ ሩታ ደጋፊ ነኝ እያሉ ማለት ነው። የምር ኢንቦክስ ላይ እየጻፉልኝ ነው። ሀታ ዋትሳፕ ላይ ራሱ ጽፈዋል። ከፈለጋችሁ ስክሪንሹት አድርጌ ያሳያችኋለሁ። እና እዚህ ገብተው ሪፖርት እያረጉብኝ ነው አድንቄ ፕሮፋይልክን አድርጌ አርጌ ጓደኞቼ ሰብስቤ እኔ ማሜን አደንቋለሁ ብዬ ስክሪንሾት እያረኩኝ አንተን አንተ በ በምሰራ ቪዲዮዎች በምታደርገው ነገሮች ላይክ እያርኩኝ እየተዝናናሁ በአንተ ሰበብ ደግሞ ብዙ ጓደኞችን እህትነትን አፍርቼ አውደ ዓመት ሲመጣ አብሬ አክብሬ ምን አርጌ በቃ ብዙ በአንተ ስር ብዙ እህትነትን ካገኘው ከዚህ በላይ እኔ ብር ብር ሰጠው የሚሉ ልጆች ካሉ እሰየው፣ እኔ ልፈርበት። እኔ ብር አዋተናል። ኦኬ ማሜ፣ እኔ አንተ ስለማደንቅህ አንድ ቀን እናገኘክ ብዬ ወይም ሳጋበዝብህ ወይ ደግሞ የሆነ ትንሽ ነገር ስጦታ ገዝቼ ሰጠሁህ ልበልግ፣ ስለማደንቅህ ስለምወድህ ይሄ ማንን ያገባል ንገረኝ። አይ አይደለም፣ ማሜ አንድ እሺ ደግሞ ልጠይቅክና እዚህ ጋር ማሜ እነዚህ በብር ጉዳይ ከመጡ ማሜ እኔ አንበሳ ላውርድልክ ልበልቅ። አሁን የእጄ ሳቤ ላይ ገብቼ ማሜን አደንቋለሁ ብዬ እዚህ ጋር አንበሳ ሰላሳ ሺህ ነው ምናምን ነው አሉ እሱን ላውርድ ልክ እና አይ ሩታ መልሽ፣ አንበሳውን አልፈልግም ትለኛለ። ለምንድን ነው የነገርኩሽ እኮ ነው እነሱ አሁን እንደ ደም ዐመት ያልኩት እኮ ከታችም ሰው እንዲገፋው። እነዚህ ልጆች አብሪሽ እና እነ አብሪሽ ለምነዋል ወይ ይህንን ነገር አዋጥተዋል ወይ? ስጦታ ማድረግ እኮ ማንኛውም ሰው ያደርጋል ሁሌ ግን፣ የመዳም ቅመሞችን እንደ መሀይብ አድርገው የሚያስቧቸው ሰዎች አሉ። እነዚህ ሰዎች እኮ ራሳቸውን ቤተሰባቸውን ለውጠው ራሳቸውም ተለውጠው ያሉ ሰዎች ናቸው። ስጦታ መስጠት ይችላሉ። ማንኛውም ሰው እነሱ ላይ ጥፋታቸው ምንድን ነው ብዬ እኮ እኔም እየጠየኩ ነው። ብዙ ጓደኞቼ ከእኔ ጋር በጣም የሚግባቡ ልጆች አሉ። እነሱ ምን እያሉ ነበረ? ሌላ ነገር እያወሩ ነበረ። ከዛ በፊት እኮ ብዙ ልጆች ዩቱበሮች እንትን መጥተዋል። ዱባይ መጥተው ተጋብተው በጣም ብዙ ነገር ተዝናንተው የአብሪሽና የሩታን ነገር ነው። ወይ እንደዛ እንትን ያላቸው ይሄ አንድ ቅናት ነው። ገባቸው አይደል? ምንድን ነው ጥፋታቸውን ጥፋታቸውን እነሱ ላይ የምትቃወሙ ሰዎች ካለ። እሺ፣ ለወልዩ ተራ አነስጥ ማሜ ስሚዩት አርግና ትሄድበታለ ትቀጥላለ። እሺ፣ ወሌ ሰላም ነው። አሁን እንዴት ናችሁ? ደህና ናችሁ? አለን አልሐምዱላ። ሀሳብን አሳጥረ ቀጥል ሶስት ደቂቃ ኧረ ሶስት ደቂቃ ባልጨርስም እኔ ሀሳብ ማሳጥረው ጉዳይ ቢኖር እንዳልሽውም አብሪሽና ሩታ ላይ የተነሳው ነገር የቅናት መንፈስ ነው። ቅናት ካልሆነ በስተቀር ከዚህ በፊት ቲክቶከሮችና ዩቱበሮች ሄደዋል ዱባይ። እንደተባለም አንድ ሰው ወጥቶ አልተቀናቀለም። ነገር ግን የአብሪሽና የሩታ ነገር እነ ዮኒ ማኛ ሳይቀሩ ተቀናቅነዋል። አሜሪካ ቁጭ ብለው ማለት ነው። ይሄ በጣም ያስገርማል። ይሄ በልጦ በመገኘት ነው እንግዲህ አፍቃሪ በማግኘት ነው እንደዚህ የሆኑት እንጂ ዛሬ ላይ እንዳልሽውም ሴቷም ትሆን መዳሟ የእናትሽ ጫማ ሳትቀይሪ ታዲያ፣ የእሷ ጫማ የእሷ እናት ጫማ አንችለች እንደ ተቀየርሽው ተከራካሪዋ እስካሁን የአንቺ ሕይወት እኮ ቢታይ ከዛም የበለጠ ሊሆን ይችላል። ነገር ግን የተሻለ ይመስል የማንም ሕይወት እኮ ማንም አይለወጥም። አብሪሽን ወጥቶ እርዳታ ስጡኝ ብሎ አልለመንም። ሩታ ወታ እርዳታ ስጡኝ ብላ አልለመነችም። ነገር ግን ይሄ ቅናት መንፈሳችሁ ብታቆሙ ይሻላል። እናንተ አይደለም የመዳም ቅመምን እናቶችን የምታለብሱት የምትረዱት፣ እራሳቸውን ችለው አስተዳድረው ያሉ የመዳም ቅመም ያስመሰከሩ ናቸው። እናንተ ግን ተሽለናል ብላችሁ የሰውን ስም አታጥፉ። በጣም ነው የምትጠየቁበት፣ በጣም ሽንፈትም ጭምር ነው። ስለዚህ ይሄ በጣም ይዝናናሉ። ከዚህ በኋላም በጣም ይሸለማሉ። በሰሩት ነገር የሰራ ሰው የተወደደ ሰው ትልቅ ነገር ይሸለማል። ቤት መኪና ሊሸለሙ ይችላሉ፣ ህንፃ ሊሸለሙ ይችላሉ። የዛኔ ምድረ ልትንከባለሉ ነው። እነዚህ ልጆች ወደፊት እንጂ ወደኋላ አይልም። የእናንተን አያደምጡም። እናንተ ቅናት ነው እንደዚህ ያረጋችሁ። ገና ይነገራችኋል። አርፋችሁ ቁጭ በሉ እና ከዚህ በለጠ እኔ ምንም ማድረገው ነገር የለም። እኔ ከዚህ በፊት እነሁን ማኘ ተሰብስበው ስለና አብሬ ስለኖርታ ሲያወሩ ግርበኝ እ ከዚህ በፊት ሄደው እነሚኪ እነምን ቲክቶከሮች ዱባይ ላይ ሲሸለሙ አትናገሩም ነበር። ይሄማ ሌላ ነገር ነው ያለው። እውነት በጣም ነው የምታስጠሉት። ስለዚህ የበዳም ቅመሞች እናንተ በርቱ፣ አለን፣ ከጎናችሁ ነን። አብሬሽ ርቦኛል፣ ጠምቶኛል፣ ቸግሮኛል ብለው አለመንም። ማንም ወዶ ፈቅዶ ከሰጠው ምንም ችግር የለውም። ላፈቀሩት ለወደዱት ሕይወት ይሰጣል። አይደለም ብር አይደለም ወርቅ። ይመቻችሁ። ጨርሽ ያለው። እናመሰግናለን። ወሌ ክበርልን፣ የምር ከእውነት ጎን ይመች። ወሌ ይመች። ሲጀመር ፍቅርን ስለ ፍቅር የሚያቅሰው እነሱን አብርሽን እና ሩታን ሊቃወም አይችልም፣ ሊደግፍ ማለት ነው።

የምትቃወሟቸው በየቤቱ እየከፈታችሁ አብረሽ ሩታ ናቸው። አጀንዳችሁ አይደለም። ስለዚህ ሌላ ቤት ሂዱና ተቃውሟችሁን እዛ። ደጋፊዎች ደግሞ ነው ያለባቸው እንጂ እነሱ በነገር እንደምን እንዳወራን ታውቃለህ። ገስት ላይ ቁጭ ብለን እነ ሩታ መኪና ይገዛሉ ብለን ዝም ብለን አወራን፣ እኛ ማለት ነው። ግን መኪና ገዝቶ አሳያቸው፣ ገዝቶ አሳያቸው ማለት ነው ቤት ይገዛሉ ስንል ገዝቶ አሳዩቸው። እኛ ቁጭ ብለን ቲክቶክ ላይ እንጨዋለን፣ እነሱ ደግሞ አድርጎ ያሳያል። ከዛ ምን ይላሉ? የመዳን ቤት ልጆች ገዝቶላችሁ ትላላችሁ። ቅናት፣ ይኸውልሽ ቅናት እኮ ነው። አንደኛ ወደ ቅናቱም ሳይሆን ወደ ዘረኝነቱ ማለት ነው እንትን ብሎ ነው

የዘረኝነት እንትን ሊወራ አልፈልግም። ፍቅር ነው ፍቅር ነው የምናወራው። በቃ አለቀ። እነሱን ሲጀመር ድፍን ኢትዮጵያዊ ነው የሚወዳቸው። አሜሪካ ያለ ዱባይ ያለ የትን ቦታ ያለ ድፍን ኢትዮጵያ ናት የሚወደው። ለምን? የፍቅር ተምሳሌት ስለሆኑ እንዴ! ማፍቀር ማችሉ የፍቅር ልብ የሌላችሁ ሰዎች አብርሽና ሩታን መደገፋችሉ። ስለዚህ አብርሽና ሩታን ሁሉም ሰው ነው የሚደግፈው። መረጃ ያላቸው ሰዎች ይጉለሱ ይቃወሙ። አዎ መረጃ ያላቸው ሰዎች አዎ፣ ለሩታና ለአብርሽ ይሄን አርገናል፣ ይሄ ሰጥተናል የሚሉት መረጃ ካላቸው እንግዲህ እኛ ማናውቀው ከኛ መሀል ያሌሉ። እኔ እንግዲህ ልጆችን ጥንቅቅ አርገ ግሩፕ ውስጥ ያሉትን ማቃቸው ወይ ሩታ ያርገናል የሚለውን ሳይሆን እኔ እኮ ማደረገውን መፍትሄ ነው አደርጋለሁ። ስጦታ ማንኛውም ሰው ሰርግ አግብቶ የሆነ ነገር ይደረጋል ያንን አይደለም አብርሽ ወይም ሩታ ይሄንን ነገር አዋታችሁ ይሄንን ነገር አድርጉልን ያሉት ነገር ካለ ያንን ነገር ነው እንጂ የምንፈልገው፣ አድርጊያለሁ የሚለውን ማናችንም እኩል ልናደርግ እንችላለን። እኔ አንቺ አሁን ቅድም ተናገርሽ እኮ ስጦታ መስጠት ትችላለሁ። ገብቶሻል አይደል? ሀብታም ይሁን እነሱ ያላቸው ሰዎች ናቸው ምናምን ብለው በጣም እያወሩ ነበር። እኔ ገብቶሽ አላ ከሊያ ወርተዋለ ከሊያ ወርተዋል እኔ ለምን በጣም ተሰምቶኛል። በዛ ላይ ማለት ነው ይሻል እነሱ የሚያስተምሩት ምንድን ነው ፍቅር ብቻ ነው ፍቅር ነው እያስተማሩ ነው ያሉት እነሱ ላይ አሁን ለምሳሌ አብሬሽን ቢሆን ሩታም ስጦታ አሰባስባችሁ ስጡን ያሉበትን መረጃ ካሉቹ ግቡና እስኪያውሩ እየነሱ ተቃዋሚዎች ማለት ነው እንዴት ላችሁ ደግሞ የሚያናድዳቸው ነገር ምን እንደሆነ ታውቃለህ መልስ አብርሃም መልስ ስለማይሰጣቸው ቅጥል ይላሉ ነገ እናቴ እናሳያቸዋለን። ላይቭ ላይ የሚገባ ሰው ካለ እንትን ይሄውልሽ፣ ውዷ እዛ ሆኖ የሰርጋቸውን ፕሮግራም ላይቭ የሚያሳይ ሰው ካለ ገብቼ ለው እዛ ሄዳለው ሆነ። እኔ ደግሞ ስራ ቦታ ስለማይመቸኝ መውጣት ስለማልችል እዚህ ሆ እያሳየን እናንጨረጭራቸዋለን። ብዙ ግን የነሱ ለምን ለምን በዚህ ልክ መቃወም አስፈለገ? ለምን? አልገባንም። እሺ ታረኛ እኔ ላውራ። ነምሃር ቆይ፣ አንዴ ነምሃር፣ ነምሃር፣ ወይ ወይ። ሰላም ነው እህቴ፣ የሰማሽ ነው። እሺ ደጋፊ ነሽ ተቃዋሚ? እግዚአብሔር ይመስገን። ደጋፊ ነሽ ተቃዋሚ? በገብርኤል ስም እንዴ፣ ወጋሁት ምን። ደጋፊ ነኝ እንዴ። ያየሽ አይደለም እንዴ ፕሮፋይል

ሰው መውደድና መደገፍ ይሄው ጋይስ፣ እኔ አሁን የፈለኩትን ሰው መደገፍ እችላለሁ። ግዴታ ሁሉም ሰው ሆይ ብሎ ስለተቃወመ መቃወም የለብኝም። ግን በውስጥ እየጻፉ ምን እየሰራሽ ነው፣ ምን እያረክሽ ነው፣ እያሉ ከአንቺ ይሄንን አንጠብቅም ላ መብት መስሎኝ። ሰው መውደድ እኮ ወንጀል አደለም። እንዲህ አይነት አውሬነት ነው ጋይስ ማለት ነው። ቤፋ ስፖርት እንዳያደርጉበት የኛ ልጆች፣ እንዳላችሁ ከታች እያየኋችሁ ነው። ኮፒ ልንግ አድርጉት ታብታብ አድርጉት ማለት ነው። ምንም አታድርጉት፣ ታብታብ እና ኮፒ ልንግ አድርጉት እንዳላችሁ አላችሁ ከታች ማለት ነው። እንደ ጉድ እኮ ዘመን ላይ ደረስን። አዎ አውሪ፣ ማን ነው ተረኛ አውሪ? እኔ ሀሳብ የምላቸው ነገር እነዚህ ልጆች የተነሱትን መጀመሪያ ተናገሩ። ሲቀጥል እነዚህ ልጆች እንደኛ እህታቸው አረብ ሀገር ሰው ቤት የምትሰራት ነበረቻቸው። ገብቷቸዋል ህዳ ነው እንደዚህ እዚህ ደረጃ እንዲደርሱ ያደረገቻቸው ተሷ። ተማሩ የምትማሩ ሰዎች እንጂ የሚጠሉ ልጆች አይደለም። ወንድሞቿን ቤተሰቦቿን ስንት ዩቱበር ነው ያፈራችው፣ ስንት ጀግና ጀግና እህቶቿ አፍርታለች። ገብቷቸዋል እንደ እነዚህ አይነት ተማሩ እንጂ ሰውን ለማውረድ አትፈልጉ። ደግሞ እዚህ ጋ ያደረጉት ፕሮግራም መሬት ላይ ደግሞ ሲሄዱ የራሳቸው ፕሮግራም ሊያደርጉ ይገባል። ሰው በገንዘቡ እኮ መብቱ ነው እንዴ? እህታቸው ናት እዚህ ደረጃ ያደረሳቸው የተንቢ ናት ያደረሰቻቸው እንዴት እልቅ የተንቢን ለምን አላመጣችኋትም አብራችሁ እህታችሁን ብትሉ ያምርባችኋል የተንቢ እኮ ናት እዚህ ደረጃ ያደረሰቻቸው እንጂ አናቃቸውም ነበረ የምናውቀው እኛ የተንቢን ነበረ እሷ ናት እዚህ ያደረሰቻቸው ለምን አስወጣችኋት

እኛ ሲጀመር ስደፍጥሩ ስነ ምግባር አይደለም፣ ችግር የለም ሐያቲ የችግር የለም ካወቁ። አንቺ እውነተኛ ደጋፊ ከሆንሽ እኮ አይሳደውም። ወጥፍ የሚናገሩ እኔ እኮ ለም የሰደብኩ። እኔ የሩታ ደጋፊ እኮ ለም የሰደበኝ ተቃዋሚዎች ናቸው። መታኝ እናትሽን ጫማ ቀይሪ ቡታንታ ቡታንታሽን ቀይሪ ስትለኝ እሷን ሰደብኳት። ስሰድበኝ ማለት ነው። በመጀመሪያ እንዲ ዋላችሁ። እንዴት ናችሁ? ደህና ናችሁ ያላችሁ ላይ ሁላችሁ ከታች ያለ ናቸ ሁላችሁም ማለት ነው። እርሺ የምትፈልጉ ነገር ካለ ከታች ኮሜንት ሚጻፍልኝ አነባለሁ ማለት ነው፣ የማታስተቀኝ ከሆነ እና እኔ አሁን ጥያቄ ያለኝ ነገር ማለት ነው። አብረሽ እና ሩት ናቸው እዚህ ጋ እኔ እኮ ትናንትና፣ አሁን ጥሩ ነገር ማለትም እኛ አብርሃምን ስለምናውቀው ትክክለኛውን ነገር ስንናገር አይወዱም። ትክክለኛውን ነገር ስነግራቸው አንዴ ሚውት ያደረጉኛል፣ አንድ ያስወረዱኝ ትናንት አጀንዳ የተከፈተብኝ ማለት ነው። ጓደኛዬ ናት እምላት እኔ የነሮታ ደጋፊ ነኝ፣ ግን የተለየ ሀሳብ አለኝ አስገቡኝ ብዬ ስል እኔ ምክንያቱን ልጠይቅ ነው። በዚህ ልክ ተቃውሞ ለምን አስፈለገ? ምንድን ነው ጥፋታቸው? ማለት መዋደዳቸው ነው? መጋባታቸው ነው? ለመጀመሪያ ጊዜ እነሱ ብቻ አይደሉም። ዱባይ መጡት ምንድን ነው ብዬ ስል? ጭራሽ እንደማያቅ ሰው ሆነው ጸጥ አሉኝ፣ አላስገቡኝ። ምናምን በቃ ትቻቸው ወጣሁ እ በየቤቱ እነሱን ዘርዝቀው የእውነቴ ነው እኔ ከዚህ በፊት ይኸውልሽ፣ ምረት እኔ ከዚህ በፊት አብሬሽ ሩታ ምናምን ብዬ አውርቼ አላውቅም፣ ግን ማለት ነው በጣም ነው የሚመችኝ እውነት ለመናገር ማለት ነው። ምክንያቱም ፍቅር እንጂ ያሳዩ ጥሩ ነገር እንጂ እኔ ማንም ሰው ሃይማኖተኛ ካልሆነ ዘረኛ ካልሆነ እኔ ይመቸኛል፣ ማንም ሰው የሚዲያ ሰው ማለት ነው። ልንገርሽ፣ በዚህ ልክ የሚጠሉበት እና የሚነቀፉበት ደግሞ ምክንያት የለም። አውሪ ምረት የዛሬ ዓመት ያደረጉትን ነገር ዛሬም ሊደርሱ ማሳባቸው የዛሬ አመት፣ ምን አይነት ጦርነት ውስጥ እንደነበረ የኛ ግፍ ሁላችን ታውቃላችሁ ማለት ነው። የዛሬ አመት አይደለም ገና እንደዚህ አይነት ደረጃ ላይ ሳይደርሱ ቀርተው እንደዛ ሆኖ ራሱ እኛ እጅም አልሰጠንም ሲጀመር ማለት ነው። ሲቀጥል እውነት ለሚነግራቸው አትፈልጉም እናንተ የምትፈልጉት አሉና ያልተረጋገጠ ጠየቅናችሁ እኮ እኛ ደጋፊ ከመጀመሪያ ዓመት ከምናምን ያለ ነው። እናንተ የምታወሩትን ነገር እስኪ ደረሰ ስጡን አምናቸው በመሰለኝና በደስታ የምታወሩት መሰለኝና ደሳለኝ ደግሞ የሚሆን ነገር የለም ይህ ነገር እኮ ድምፃቱ ተይዞ ያስጠይቃቸዋል ትናንትና የገባችሁ ልጅ የፍቅር ደጋፊ ነች። የፍቅር ደጋፊ ለምን ገብታ እንደዛ አለች የእኛ ተቀናቃኝ ስለሆነች ሙሽ ለማደረብ ቀመሙ ፋዝና የእኛ ተቀናቃኝ ስለሆነች የእኛ ተቃራኒ ስለሆነች እሷ የት ነው ያለችው ኢትዮጵያን ያለች እንዲህ እዚህ አረብ ሀገር ያለ ያለችው ቲጅ የምትባለው ራሱ ትናንትና ገብታ ፋን የከፈተችው ማለት ነው ለእኛንተ አዝነን አይመስላችሁ መስላችሁ የማዳም ቅመሞች ብላችሁ ሲጀመር፣ ባላደረግነው ነገር ባሌለ ነገር እና መድረጃ ሰው እንዴት በአሉ ትነዳላችሁ እንደመጣላችሁ። እስኪ ስጡን መረጃ፣ እኛ ኮ ደጋፊ ነን። ስጡን መረጃ። ይሄን አደረገ፣ ይሄን ማህበር፣ ይሄን አደረገ የምትሉ ከሆነ አድርጉ። ልጆቹ ስማቸው ገናና ነው። አዎ፣ ይገናል፣ ግን የብዙዎቹን ደጋ የሁሉም ደጋፊ ያላቸው እያንዳንዳችሁ ማለት ነው። ከፍቅር አንስተው ማለት ነው። ሁሉም የእያንዳንዳችሁ የውስጣችሁ ውስጥ አለ፣ ግን ሁላችንም ወተር አናወራው የራሳቸው ልጃችሁ ተቀመጡ፣ አልደረስንባችሁም፣ አትድረሱብን። እኝ ልጆች በእነሱ ተጀመረ ጾም ለምትሉት ደግሞ ልመልስላችሁ። የመጡት የፎቶ ፕሮግራም ነው። ሰርጉ እንደንደው ዶራቹ ቆረ ካለ በስተቀረም ሰርጉ ኢትዮጵያ ነው ተብሏል። አሁን ሲገቡ ማለት ነው። አንዴ እነሱ የምትጥሉበት ስታጡ በጾሙ ትላላችሁ። እነሱ የምትጥሉበት ስታጡ እንደዚህ ትላላችሁ። ሲጀመር ግን ምን ጭንቅላት እንዳላችሁ በቃ ከአሉ ነው የምትነዱት። እኔ እነዚህም ማለት ነው ወይ እንጃ። መልስ መስጠት ራሱ ምንም አያስፈልግም። አይገባቸውማ። የዛሬ አመት አንስተን እስከ ዛሬ ሁለት እስከ ዛሬ እንግዲህ አብርሽና ሮታ ልጁ ማለት ነው ብትገሉት በአንገቱ ቢላ ብታስገቡ ማለት ነው መልስ አይሰጣችሁ መልስ አይሰጣችሁም። እሱ የራሱን ስራ ብቻ ነው የሚያካሄደው። ኢትዮ የተቸገረ ሰው ኢትዮ መክፈት ካለበት ይከፍትላቸዋል። ቸግራችሁ ከሆነ ጠይቁት። አብርሃም ከመውቀሳችሁ በፊት እስኪ ግቡ ቻናሉ። ወደሳች ብያቸዋለሁ ትናንትና